ብዙ የቲክቶክ ቤተሰቦች በውስጥ መስመር ስለ መስተዓምር ምንነት አብራራልን ባላችሁ መሰረት ይህንን ቪዲዮ አዘጋጅቼ ይዤላችሁ ቀርብ ያለው። መልካም ቆይታ። እንግዲህ ከዚህ በፊት በአንድ ቪዲዮ ላይ ስለ መስተጻምር ምንነት ይዤላችሁ ቀርቤ ነበር። መስተጻምር ማለት የሚያያይዝ ወይንም የሚያገናኝ እንደሆነ እና በሁለት እንደሚከፈሉ እነሱም ጥገኛ መስተጻምር እና ወደረኛ መስተጻምር ተብለው እንደሚመደቡ አይተናል። ጥገኛ መስተጻምር የምንላቸው ያሰሩ ማሰሪያ አንቀጾች እንዳያስሩ የሚያደርጉ እንደነዛ አይነት መስተጻምሮች ጥገኛ መስተጻምር እንደሚባሉ አይተናል። ለምሳሌ እንመልከት። ስለሰራ በሚለው ውስጥ ሰራ የሚለው ግስ ነው። ይሄ ሰራ የሚለው ግስ እንዳያስር ወይንም በራሱ እንዳይቆም የሚያደርግ ስለሚል ምን አለ? ምዕላድ ተቀምጧን ማለት ነው። እንደ መጣ የሚለው እንመልከት። መጣ የሚለው ምንድን ነው? እዚጋ ግስ ነው። ስለዚህ መጣ የሚለው ግስ እንዳያስር ያደረገ እንደሚል ምን ተቀምጧል? ምዕላድ ወይም ቅጥያ ተቀምጧል። ስለዚህ ስለ ስለ እንደ ከ በልክ እንደነዚህ አይነት ምዕላዶች ምን ይባላሉ? ጥገኛ መስተጻምር ይባላል። በሁለተኛ ደረጃ ያየናቸው የመስተጻምር አይነቶች ወደረኛ መስተጻምር የሚባሉ ሲሆኑ እነዚህ ወደረኛ መስተጻምሮች ቃልን ከቃል ሐረግን ከሐረግና አረፍተ ነገርን ከአረፍተ ነገር ያያይዛሉ ወይንም ያቆራኛሉ ብለን ተመለከተናል። ለምሳሌ እና ወይም። ልክ እንደነዚህ አይነት መስተጻምሮች ምን ይባላሉ? ወደረኛ መስተጻምር ይባላሉ ብለናል። መልካም እንግዲህ ወደ ዛሬው ትምህርት ስንሄድ መስተዓምር ማለት ምን ማለት ነው የሚለውን እስኪ መጀመሪያ ከብያ ነው እንመልከት። መስተዓምር ማለት የአንድ ነገር ባህሪ ወይንም ድርጊት የታወቀ የታወቀ መሆኑን ወይንም አለመሆኑን የሚጠቁም የቃል ክፍል ነው ማለት ነው። አንድ ነገር መታወቁን ወይንም አለመታወቁን የሚገልጽ ወይንም የሚጠቁም ያ የቃል ክፍል ምን ይባላል? መስተዓምር ይባላል ማለት ነው። ስለዚህ መስተዓምር ማለት ባጭሩ ምን ማለት ነው? የሚለይ ወይንም የሚያሳውቅ የሚል ፍቺ አለው ማለት ነው። እንግዲህ መስተዓምሮች በዋነኝነት ወይንም በዋናነት በሦስት ይከፈላሉ። እነሱን አንድ በአንድ እንደሚከተለው እንመለከታለን። አንደኛው ጠቋሚ መስተዓምር ይባላል። ሁለተኛው አገናዛቢ መስተዓምር ይባላል። ሶስተኛው መጣኝ መስተዓምር ይባላል። እነዚህን እስኪ አንድ ባንድ እንደሚከተለው እንመልከት። ስለዚህ ጠቋሚ መስተዓምር ምን ማለት ነው የሚለውን ስንመለከት፣ ጠቋሚ መስተዓምር ማለት ምን ማለት ነው የሚለውን ስንመለከት፣ እነዚህ ጠቋሚ መስተዓምሮች የአንድን ነገር ነጠላ ወይንም ብዙም ቁጥር መሆኑን እንዲሁም ቅርብና ሩቅ መሆኑን የሚያመላክቱ የመስተዓምር አይነቶች ናቸው። ጠቋሚ የሚጠቁሙ ማለት ናቸው። ምን ማለት ነው? አንድ ነገር ነጠላ ነው ወይስ ብዙ ነው ወይስ ቅርብ ነው ሩቅ ነው ያለ የሚለውን የሚጠቁሙ የመስተዓምር አይነቶች ጠቋሚ መስተዓምር ይባላሉ። ስለዚህ ቅርበትንና ርቀትን አንደኛ ያመላክታሉ፣ ሁለተኛ ብዙና ነጠላ መሆናቸውን ይጠቁማሉ ማለት ነው። ለምሳሌ እንመልከት። እዚህ ጋ ቅርብና ርቀት የሚል አለ፣ አንቺ የሚል አለ፣ አንተ እነዚህ ምንድን ናቸው? ነጠላ ጠቋሚ መስተዓምር ይባላል ማለት ነው። አንቺ አንተ ስንል አንድን ሰው ነው የሚጠቁሙ ማለት ናቸው። ወደ ብዙ ቁጥር ሲቀየሩ ሳ እናንተ ይሆናል ማለት ነው። ብዙ ቁጥር ይህ ይቺ እነዚህ ምንድን ናቸው? ነጠላ ቁጥር ናቸው ማለት ነው። እነዚህ ሲሆን ደግሞ ምን ይሆናል? ብዙ ቁጥር ይሆናል ማለት ነው። ስለዚህ የአንድን ነገር ነጠላና ብዙ ቁጥር መሆኑን ወይም ቅርብና ሩቅ መሆኑን የሚጠቁሙ እነዚያ የቃል ክፍሎች ምን ይባላሉ? ጠቋሚ መስተዓምር ይባላሉ ማለት ነው። እዚህ እሺ፣ ከርቀት አንግል እንመልከታቸው። እዚህ ጋር አንቺ አንተን ያልነው ምን ይሆናል? እሱ እሷ፣ እሱ እሷ ሩቅ ነው። ምን ይሆናል ማለት ነው። እሱ ነጠላ ማለት ነው። አንድን ነገር ነው የሚጠቁሙ ማለት ነው። ያ እዚህ ጋ ምንድን ያልነው ቅድም ላይ ይህ ብለናል አይደል? ይህ ብለን አስቀምጠናል። እዚ ጋ ይህና ቅርታ ይህና ያች ብለን ሁለቶችን አስቀምጠናል። እዚ ጋ ይህና ይች ብለን ማለት ነው። ስለዚህ ከርቅ ሩቅ ሲሆን ምን ይሆናል ይህ የሚለው ያ ይሆናል? ይች ምን ይሆናል ያች ይሆናል። እነዚህ ምንድን ናቸው? ናቸው ነጠላ ናቸው ያና ያቺ ሲበዙ ወይም በብዙ ቁጥር ሲቀርቡ ምን ይሆናል? እነዚያ የሚል ይሆናል ማለት ነው። ስለዚህ እንደነ እሱ፣ እሷ እዚህ ጋር የምናያቸው ማለት ናቸው። እነዚህ ርቀት አመልካች ጠቋሚ መስተዓምርን እናያቸዋለን ማለት ነው። መልካም። በሁለተኛ ደረጃ የምናያቸው የመስተዓምር አይነቶች አገናዛቢ መስተዓምር ይባላሉ። አገናዛቢ መስተዓምር፣ ይህ ምን ማለት ነው? አንድ ስም የሚገልጸውን ነገር ከባለቤቱ አኳያ ለይተው የሚጠቁሙ ናቸው። ከባለቤቱ አኳያ ለይተው የሚጠቁሙ መስተዓምሮች ምን ይባላሉ? አገናዛቢ መስተዓምር ይባላሉ። ለምሳሌ የአንቺ ደብተር፣ የእኔ መኪና፣ የእሱ ቤት። ስለዚህ እነዚህ ጋር ደብተር፣ መኪና፣ ቤት የሚሉት ምንድን ናቸው? እነዚህ ባለቤትነትን ነው የሚያመላክቱ። ማለት የማን የማን የአንቺ ደብተር የማን የእኔ መኪና የማን የእሱ ቤት ስለዚህ የአንቺ የእኔ የእሱ እንደነዚህ አይነት ቃላት ምን ይባላሉ አገናዛቢ መስተዓምር ይባላሉ ማለት ነው ስለዚህ እዚህ ጋር ተመልከቱ የአንቺ የእኔ የእሱ የሚሉት ምን ውስጥ ይካትታሉ አገናዛቢ ተውላጠ ስሞች ይባላሉ ማለት ነው መልካም በሶስተኛ ደረጃ ወይም በመጨረሻ የምናያቸው የመስተዓምር አይነቶች መጣኝ መስተዓምር ይባላሉ መጣኝ የሚመጥኑ ማለት ናቸው። ምን ማለት ነው? አንድ ነገር ያለውን መጠን የሚጠቁሙ ማለት ነው። ምን ያህል ነው? ለምሳሌ እንመለከት። ሰባት ሳምንት፣ በሳምንት ውስጥ ስንት ቀናት አሉ? አይሚን ሰባት ቀን ብንል ለምሳሌ አሁን፣ ወይንም ሰባት ሳምንት ብንል፣ የሳምንቱን ብዛት የሚያመላክቱ ማለት ነው። ሶስት ሳምንት፣ አራት ሳምንት፣ አምስት ሳምንት፣ ብዙ ወር፣ ጥቂት ቀን፣ ጥቂት ሰዎች፣ ልክ እንደነዚህ ሰባት፣ ብዙ፣ ጥቂት ልክ እንደነዚህ አይነት ቃላት ምን ይባላሉ? መጣኝ መስተዓምር ይባላሉ ማለት ነው። ሰባት፣ ብዙ፣ ጥቂት፣ አንድ፣ ሁለት፣ ሶስት፣ አራት እያን ማለት ናቸው። እነዚህ ምንድን ናቸው? መጣኝ መስተዓምር ይባላሉ። በሌላ መልኩ ደግሞ እዚህ ጋር እንመልከት። ለምሳሌ መጽሐፉ በሚለው ቃል ውስጥ ሎክ መጽሐፉ በሚለው ቃል ውስጥ ኡ የምትለዋ ምንድን ናት? እቺ መስተዓምር ናት ማለት ነው ኡ ለምሳሌ በእንግሊዝኛው ዘቡክ እንላለን። ዘቡክ መጽሐፉ ምነው ያለ ነው የታወቀ ነው ማለት ነው። መጽሐፍ ብንል አይታወቅም። የትኛው መጽሐፍ ዊዶው ነው። መጽሐፉ ስንል ግን ይታወቃል። ደብተሩ ይታወቃል። የትኛው ደብተር ይስኖውን ነው ማለት ነው። ስለዚህ እንደነ ኡ ተከታተሉ፣ ኤ እንደነዚህ አይነት ምዕላዶች ምን ይባላሉ? መስተዓምር ወይንም ጠቋሚ መስተዓምር ይባላሉ ማለት ነው። እነዚህ አይ ሚን እምር አመልካች መስተዓምር ይባላሉ። እምር አመልካች መስተዓምር አንድ ነገር የታወቀ መሆኑን የሚያመለክቱ ማለት ነው። እምር አመልካች መስተዓምር ይባላሉ። ቤቴ ብልል ለምሳሌ ማለት ነው። ቤቴ የማን ነው? የእኔ ቤት መሆኑን ያመላክታሉ ማለት ነው። ስለዚህ እንደነ ኡ እንደነ ኤ አይነት ምዕላዶች? እምር አመልካች ምዕላዶች ይባላሉ ማለት ነው። መልካም እንግዲህ፣ ውድ የቲክቶክ ቤተሰቦች እና የሰርዶ ቲቶሪያል ቲዩብ ተከታታዮች፣ ሰርዶ ቲቶሪያል ቲዩብን እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ዩቲዩብ ላይ በመሄድ ሰርዶ ቲቶሪያል ቲዩብን ሰብስክራይብ ታደርጉ ዘንድ ጋብዛችኋለሁ። መልካሙን ሁሉ ተመኘውላችሁ፣ ወንድማችሁ ሰለሞን ነኝ። ባይ ባይ።